እና የተከበራችሁ ቤተሰቦች ሰላማችሁ ይብዛው ያላችሁበትን። እኔ ደና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባር ቤተሰቦች በቅንነት ላይክ ላይክ በማድረግ አበራታቱ። እንግዲህ የፍራታ በጣም ተጨንቃለች፣ ሁሉም ሰው ከሷ ጋር እየተጨነቀ ነው። ምክንያቱም በቃ እሷ እውነት ያፊትን ወዳው ነው ወይስ በሆነ ነገር አጥምዷት ነው? በምን ምክንያት ነው ያፌትን ልታገባ የወሰነችው? እያሉ እንግዲህ ሁሉም ሰው እየተጨነቀ ነበረና ያፌት እንግዲህ ደውሎ ቢንያምን የላክሽብኝ እሱማ ስለሆነ ነው የሚያስፈራራኝ እያላት ነበረና እንግዲህ ቢንያም ጋር ቤት ሄዳ ነበረና እናንተ ምን አግብቷችሁ ነው በእኔ ህይወት ውስጥ የምትገቡት ጣልቃ? የፈለግኩትን ባደርግ እናንተ ምን አገባችሁ? እያለች ነበረ። ነገር ግን እንግዲህ ኤፍራታ በጣም እየተሰቃየችን፣ እውነት ለመናገር ይሄ ስቃዩዋ በቅርቡ ካላበቃ ይሄ ነገር ጥሩ አይደለም። በጣም እያሰቃያቸው ነው። እንግዲህ ናታን እና ኤፍራታን ብዙ ሁሉንም ሁሉም ሰው ገኒም ብትሆን በጣም ተሰቃይታለች። በጣም እየተጨነቀች ነው። ለሷ ልጅማ የሆነ ነገር ሆናለች። በደነዋ አደለም እውነት አሁን ናታንን ረስታው ነው ወይ ሌላ ሰው ልትወድ ቻለችው እያለች ነው ይሄ ሊሆን አይችልም። አንተ እንዴት ይህንን ልታምን ቻልክ? እያለችው ነበረ እንግዲህ ገኒ ቤዛም ካን ሳት ቀር እንግዲህ ኤፍራታ እየተጨነቀች ነው። እውነት ለመናገር ቤዛ ወደ ራሷ እየተመለሰች ነው ወይም እንግዲህ ለኤፍራታ ለመከላከል በቃ በጣም ጥረት እያደረገች ነው፣ ግን እየተሳካላት አይደለም። ያ ቤት እንደሚታወቀው በጣም መሰሪና ትንኮለኛ ነው። ሁሉንም ነገር ደግሞ በጣም ጠንቃቃ ነው። እንደዚህ ማንንም አምንምና ራሱ ትንኮለኛ ስለሆነ ሌላ ሰውም እሱ ላይ ተንኮል እንደሚሰራ ስለሚያስብ በጣም ይጠነቀቃል። እና ህይዊ እንግዲህ ልትቀርቦ ፈልጋ ነበረ። ፍቅር ከሱ እንደያዛት ነገር አድርጋ ልትቀርቦ አስባ ነበረ፣ ነገር ግን አልተሳካላትም። አንቺ ማን ስለሆንሽ ነው እንደዚህ የምታዋሪ? እኔ ማንም ተራሴ ሰው አይደለሁም። እሺ እዛ ሄደሽ ፈልጊ ተራ ሰውን እያላት ነበረ እንግዲህ ይ እንደውም በቃ ተስፋ ሰታይ ነበረኮ ወድጅክ ነበረ። ለምንድን ነው ላገኝ እፈልጋለሁ እያለች ነበረ። ነገር ግን እሱ ፈቃደኛ አልሆነምና በጣም ተናዳለች። እንግዲህ እፍራታን ለማዳን የምትችለውን እያረገች ነው። ቤዛይን እንኳን እያሳመነቻት ነው። ተይ ይሄ ክፋት ይቅርብሽ፣ እህትሽ ናት። ምንም ቢሆን ይሄን ክፋት ትተሽ በዚህ በጭንቀት እራሷን ብታጠፋ የሆነ ነገር ብትሆን ነገ አታሳዝንሽም አይጸጽትሽም፣ እያለቻት ነበር። እንግዲህ ሂዊለ ቤዛ ቤዛ ምን ያህል አቅም በቃ ሁለት ልብ ነው አንዳንዴ ልዘንላት ሁሉንም ነገር ትቼ በቃ እንደ ህቴልያት እያልኩ ነው። አንዳንዴ ደግሞ በቃ ያረገችብኝን ነገር በቀላታሉ እላሉ ልቤ ሁለት ተላው ሁለት ተከፍላል፣ እያለች ነው። ነገር ግን እያዘነችላት ነው። ምክንያቱም እየተጎዳች ነው። የእውነት እሷ እጅ እንደዚህ አሰጥም ነበረ። ተስፋ ቆርጣለች ብላ ነበረ። እንግዲህ ቤዛ ኢፍራታ ኢፍራታ ቤዛ ክፍል ገብታ ነበረና ስትገባ እንግዲህ ናታን በጣም ተጨንቆ ነበረ። ከሁሉም በላይ እሱ ተጨንቋል። እና ቤዛ ላይ ተኝቶ ስታየው በጣም ነው የተናደደችው፣ በጣም ነው የተሰማት። ምክንያቱም አሁንም ቢሆን ፍቅሩ አልወጣለትም። እሷ ናታንን ብቻ ነው የምትወደውና ናታን ለማዳን ስትል ነው እንግዲህ ለያፌት እሺ ያለችው እና ስሜቱ ስላለ በጣም ነው የተናደደችውና ለምንድነው እንደዚህ መሆነው? ግን እያለች ነበረ። በሌላ በኩል ደግሞ እንግዲህ ጽዮን ሌላ ራስ ምታት እየሆነች ነው። ጽዮን ካላስታወሰች እሷም ሌላ ችግር ናት፣ ብታስታውስ ጥሩ ነው። በጣም ኤፍራታ ላይ ያላት ጥላቻ ከቀን ወደ ቀን እየባሰባት ነውና በጣም እያለች ነው። ኤፍራታን መጉዳት ብቻ ነው የምታስበው። ጽዮን እንግዲህ ምንም ነገር እያስታወሰች አይደለም፣ የባሰ እንደውም አንዳንዴ እያል አልፎ አልፎ እያስታወሰች ነበረ እና እሱንም ትውስተዋን እያጣች ነው እንግዲህ። ሲሆን በጣም ቢንያም ተሸክሟት እስከ ቤት ይዟት ገብቶ ነበረ እና እንዴት እሱ ማን ስለሆነ ነው ተሸክሞኝ ቤት የሚያስገባኝ? ደግሞ ስልክ ሳይደውልልኝ እስከዚህ ሰዓት የቆየ እሱ ማን ሆኖ ነው እንዴት ስልክ ሳይደውልልኝ እስካሁን ይቆያል? ብላ እንግዲህ በጣም ተናዳ ግቢ ውስጥ ወዲያ ወዲህ እየተመላለሰች ነበረ እና በመሀል ደውላለት ነበረ እንግዲህ፣ ደውለችለትና ና ለምንድን ነው ስልኬንም እንኳን ህማት ደውልልኝ ምናምን ብላ ነበረ። የሆነች የሚወዳት ልጅ ነበረች ና ብሎ እሷን ለማናደድ እንግዲህ ሌላ የሌለ ታሪክ ፈጥሮ ሲነግራት የባሰ አበደች ማለት ነው። ቀጥ ብላ እቤት ድረስ ነው ሄደችው። ግቢ ውስጥ ስትንቆራደድ እንግዲህ መታባት ነበረ ሉሊት እና ውዶቼ፣ በቀጣይ እስከምንገናኝ ላይክ አድርጉ።